ይህ እንግዲህ በአካውንቷ ብዙ ብር ስለገባ በጣም እየተጨነቀች እንቅልፋታና ና ሰላማታ አድራውላለች። አባቷም ይሄንን ያስተዋሉት ልጄ ምን ሆና ነው? ምን ተፈጥሮ ነው? እያሉ በጭንቀት እራሳቸውን ሲያስጨንቁ አደሩ። በስተ መጨረሻም ተነስተው ዋክሽን ልጅ ምን ነሽብኝ ነው? በማለት መጨነቅ ጀመሩ። ጠይቋትም ምንም አትበለኝ አባ ነገ ያለውን ሁኔታ አጣርቼ ነግራለው አለች። በጣም ደስ የሚለው ነገር ግን ይህ ሰላም እናት ወይዘሮ ሜላት ወይም ይህ አንቾ እናት ብር ለሀና አስገባው ተውላታል። ያ ነበር ሰላማን የነሳት። መቶ ሺህ ብር ለሷ ከምንም በላይ ብዙ ነው። ለርሳቸው ደግሞ መቶ ሺህ ብር በጣም ትንሽ ነች። ሃሩን ነው ያስገባው ወይስ ማን ነው እያለች ኤልያስ እያለች ኤልያስ ጋር ደውላ ጠየቀች። ሌላኛው አስደንጋጭ ዜና እንግዲህ ሰላም ከአሩን አርግዛለች። አኑር ደግሞ ያለበት ቦታ አይታወቅም፣ ጥሎ ጠፍቷል። ሰላም አሁን እምትሆነው ግራ ገብቷታል። ሀኔ የጤና ባለሙያ ከመሆኗ ብዛት እንግዲህ ለሰላም ግዴታ መመርመር አለብሽ አለቻት። ሐኪሙ ጋር ሄዳ ስትመረመር ደግሞ አስደንጋጭ ዜና ሰላም ነብሰ ጡር ሆናለች። አሁን እራስሆን እያጨናነቀች ትገኛለች። ሰላም፣ ውድና የተከበራችሁ የቻናል የቤት ሰዎች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ በጣም አስተማሪና ደስ የሚል በጉጉት የሚጠበቀው ኖላዊን ላይክ ሰርብ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሀኒ በአካውንቷ አንድ አስደንጋጭ ነገር ተፈጠረ። እሱም ምንድን ነው? ብር ወይዘሮ ሜላት አስገብተውላታል። እስከ ዛሬ የሰራችበትንና እንዲሁም ብዙ ቦታ ዶክተሮች ጋር ወስደው ምናሴል ሊያሽርላቸው ያልቻለው የሀና ጥበብ ግን ከዛ ሁሉ የበለጠ ምናሴን ሰላም እንድሰማውና ከህመሙ እንዲድን ያደረገችለት ስለሆነ አሁን ለሀና ይገባታል በማለት መቶ ሺህ ብር በአካውንቷ አስገቡላት። ያንን ስታይ ማታ አባቷ ጋር እራት እየበሉ ነበረ ደስ በሚል ሁኔታ እየተጨዋወቱ እናም ያ ብር በአካውንቷ ሲገባ ደነገጠች ሀና ምንድን ነው በማለት የምትሆነው ግራ ገባት። ያንን አይታ ከዛ በኋላ ሰላሟ ተነሳ። ያንን ያስተዋሉት የሀናን ፊት መቀየም፣ ቅጭም ማለት ያስተዋሉት ይህ ሀና አባት ኖላዊ ምንነሽብኝ ነው ልጄ አሏት። አይ አባዬ ምንም ዝም ብዬ ነው በስልክሽ የገባውን ቴክስት ካየሽ በኋላ ምንም ሰላም እያየውብሽ አይደለም። አደለም፣ ምንድነው የተፈጠረ? አሏት። አባዬ አንተ አትጨነቅ፣ ምንም የተፈጠረ ነገር የለም፣ ምግቡን ብላሁን። አለችው። እሺ እኔ ልጄን አላቃትም እንዴ እንዴ? አሏት። አባዬ ምንም የተፈጠረ ነገር የለም። አሁን ምግቡን እንብላና እራታችንን በልተን እንተኛ አለቻቸው። እሺ አሏት። አሁንም ሲያስታውላት ሰላም ሀና ምንም ሰላም የላትም። በላዋ ላይ ልጀ ምንሆና ነው በማለት መጨነቅ ጀመሩ። እናም በስተ መጨረሻ ግን እኔ አንችን እኮ በደንብ ነው ማቀሽ፣ ከኔ በላይ አንችን ሊያቅሽ አይችልም። ምንድን ነው የተፈጠረው? ልጀ ደግሞ እየዋሸችኝ አይደለም፣ ዋሽታኝ አታቅም። አሁን ወይስ ሌላ ነገር አስበሻል ሲሏት አባዬ ካልክሽ ምንም ካንተ አልደብቀህም፣ ግን ስለተፈጠረው ነገር እንዳትጠይቀኝ ነገ አጣርቼ እውነታውን ስለምነግረህ። አባዬ ይሁን፣ የሚያስጨንቀኝ ነገር አለ። እቅፍ አድርገኝና እንተኛ አለችው። ተኙ፣ ግን ሀና መገላበጣ በዛች፣ በዛ በዚህ ትገላበጣለች። ለሰከንድም እንቅልፍ አልወሰዳትም። ይህን ያስተዋሉት ኖላዊ ተነሱና ልጄ ምን ወሽብኝ አሏት። ሀና በሌሊት ተነስታ ቆጭ አለች። አባዬ ምን ነው? ምንም አለች። ማን ነው የላከልኝ? ኖላዊ ማን ነው የላከልኝ? አኑር ነው ወይስ ደግሞ ኤልያስ? ኤልያስ ደግሞ ይህን ያክል ገንዘብ አያመጣም። ወይስ ማን ነው? ምናሴም የለውም ምንድን ነው የተፈጠረው? አኑር ደግሞ አልፈልግም ስላልኩ ዞር ብሎ አያየኝም። ተነ መፈጠር የሚያስታውሰኝ አይመስለኝም። እናም እንግዲህ በጭንቀት ላይ እያለች አባቷ ተነስተው ልጄ የምንነሻል ከኔ መደበቅ ጀምር? ወይስ የተፈጠረ ነገር አለ? ወይስ እያራቅሽ ነው ሲሏት አባዬ እኔ እያራቅሁ አይደለም፣ እዋክህን ተረዳኝና ስለተፈጠረው ነገር ነገ አስታውቅሃለሁ ግን ደግሞ ይህን ምንድን ነው ብለህ ጠይቀኝ። ነገ አጣርተን በቃ እውነታውን ከደረስኩበት በኋላ አስታውቀሃለሁ። እሺ አለችው። እሺ በቃ ግን እቅፉ አድርገኝ እንዳይጨንቀኝ ስትላቸውም ደግሞ ምንገዶ በማለት አቅፋው አተኙ። ጭንቀቷ በእርሳቸው እቅፍ ውስጥ ጠፋ። ጠዋት ተነስታ ምግብ በልተው ልጄ ምንድን ነው የተፈጠረው አሏት። አባዬ አሁንም አጣርቼ ስራ ቦታ ሄጄ ያለውን ነገር አውቄ ይነግራለሁ ብዬ ሄለ በቃ ደህና ነው አለልኝ አለችው እርሳቸው እንዶ አድርገውላት ልትወጣ ስትል አባ አለችው ወይዬ ልጄ አሏት ያችን ማተምህን አድርግልኝ አለች በጣም ይሁን ፈርቻለሁ ተጨንቅ ያለው ስትላቸውም እንዴ ምን ነው ልጄ እኔ ልጨነቅልሽ ነይ ብለው ማህተቡን አድርገው ጸልየው ላኳት። እሷም እዛ ስትሄድ በሰላም ተቀበሏት። እናም ወጥ እየሰራች እያለ ሰላም ዘጉ ብላ ክችን ገባች። ሀኒዬ አለቻት። ወይ የሰላምዬ የእውነት ምግብሽ መኝታ ክላሴ ሁኜ ነው፣ ሽታው ያወደኝ። እዋክሽን ልታቀም ሴት ትችያለሽ በትንሹ አለቻት። እንዴ ሀኒ ሰላም በገዛ ቤት ሺ ሰራተኛሽን እያስፈቀርሽ ነው እንዴ አለቻት። ሀኒ ደግሞ እንደዚህ እንድታይ አልፈልግም። በእርግጥ እዚህ ቤት የገባሽው ሰራተኛ ሆነሽ ነው፣ ግን ቢሆንም ደግሞ በፍጹም እኛ የቤተሰባችን አባል ነሽ። እንደዛ ራስሽ እንድሰማሽ እንዳታደርጊ አለቻት። ስራ እኮ ነው ሰላምዬ፣ አለች። ቢሆንም እንደዛ እንዳትይ አለች። እሺ በቃ አለችና ምግቡን ስታየው አልበሰለም፣ አልደረሰም ሰላምዬ አለቻት። እሺ በቃ እያለች ሰላም አስታውካት። ምን ሆንሽ አለች፣ ምንድን ነው በማለት ሩጣ፣ ሰላምም ሽንት ቤት ገባች። ከዛ በፊት ግን ጠዋት ተንቅልፏ ተነስታ ሽንት ቤት ስትገባ ምን አሳይቷን ነበር። እህቴ ምን ሆንሽ ምን ሆንሽ አላት። ምንም አልሆንኩም፣ አይዞህ እኔንጃ፣ እያስመለሰኝ ነው አለችው። ምን ንሻል እኔንጃ፣ ምንድነ የበላሹ? እረ ምንም አልበላው። ማታሀና ጋወታችሁ ነበረ፣ ምንድነ የተመገባችሁ ሲላትም፣ ሻይ ብቻን የጠጣ ነው አለች። በቃ እሱ ነው የሚሆነው፣ አይዞች ብሎ ፊቷንም ጠራርጎ ወጣት። ወንድሜ በጣም ነው ማመሰግነው፣ የኔ መከታ አመሰግናለሁ አለችው። ወንድምሽ ኮነ እንደት ነው የምታመሰግኝ እንዴ አላት የኔ ሽማግሌ፣ በማለትም ተሳስቀው ወጡ። ምናሴ ክላሱ ቁጭ ብሎ እየጻፈ ነበር። እናም እናትየዋ ደግሞ ሰላም ባለችበት እያስተካከሉ ነበር ክላሳቸውን። እንደ እናቴ በጠዋቱ ስራ ጀምር አለቻት። ምን ላደርግ ላስተካክለው፣ አንዳንድ ነገሮችን እንርዳት ብዬ ነው አለው ከዛ ሰላምም እኔ ላስተካክለው ብላ አስተካክለች። እማዬ አስተካክዬ ጨርሻለሁ። ዛሬ ስራ የለም እንዴ አለች። ዛሬ ስራ አልሄድም፣ ከልጆች ጋር ምርጥ ጊዜ ማሳለፍ ነው የምፈልገው። ከሰዓት እጄ ሰራተኞቹን ቼክ አደርጋለሁ አሉ ዊ ታድዬ። እማዬ ደስ ሲል በጣም ደስ ይላል። እሺ በቃ ሳሎን እንሄድና አንዳንድ ነገሮች እናስተካክል አለች የሰላምና፣ እሷም እሺ በማለት ወደ ሳሎን ሄዱ። ከዛም ምናሴ እሳሎን እንዲመጣም ተፈልጓል። ሀና መታ ሰላም ካለች በኋላ የእኔ ልጅ መጣሽ አሏት። አሁ መጥቻለሁ በቃ አለች። ከዛም በኋላ ላይ ትንሽ ቆይታ ምግብ ሰርች እጨርሻለሁ አለች። እሺ ቁጭ በይ ሀንዬ አሏት። እሽም ማዘር ምን ልታዘዝ አለች። ከዛም እዩልሽ ረስቸው ነበረ፣ በአካውንትሽ ብር እንደደረሰሽ አሏት። ምን ማለት ብር አስገብታል እንዴ አለች። አዎ አልደረሰሽም እንዴ? አንድ መቶ ሺ ብር አስገብቻለሁ። እውነት በቃ እትዬ እምለው ግራ ገባኝ አለች። ሀንዬ እኔ እናትሽ ነኝ እንደናትሽ በእርግጥ አሏት። መቶ ሺህ ብር እኮ ብዙ ነው። ተሳስተው በማስገባተው አለች። ተሳስቼ አይደለም አውቄ ነው እውነታውን ልንገርዎት የእውነት ያ ብር በአካውንቴ ከገባ ጀምሮ እንቅልፍ አጥቼ ነው ያደርኩት። ማነው የላከው ብሩን ላውጣው አላውጣው የሰው ብር ቢሆንስ አውጥቼው እያልኩ ስጨነቅ ነው ያደርኩት አለች። ሀንዬ አንቺ ንጹህና ፈጣሪን የምትፈሪ ሰው ስለሆንሽ እንጂ ሌላ ሰው ይሄን አያስብም፣ ለማውጣት እየተሯሯጠ ነበር የምታገኝ እና በጣም እጅግ መልካም ሰው ነሽ አሏት። እትዬ የሰራሽበት እኮ ነው ሲሏት፣ ይህ ሁሉ የሰራሁበት በፍጹም እትዬ አለች። ልጄ እዩልሽ ምናሴን ለማሳከም ብዙ መስዋዕትነት ከፍ ያለው ብዙ ገንዘብ አክሰር ያለው አንዱም መድኃኒት አልተገኘለትም። አንቺ እዚህ ቤት መተሽ ምናሴን በእጅጉ ቀይረሽዋል። ስለዚህ የሲያንስብሽ እንጂ ሲበዛብሽ አይደለም አሏት በጣም ተገረመች በቃ አባቴን ሀኪም ቤት ልውሰደው አለቻቸው እርሳቸውም እሺ በቃ ምግቡን እኔ አቀራርባለሁ አሏት እሷም ሀኪም ቤት ሄዳ አባቷ ጋር እንግዲህ ለመሄድ ዶክተሩን አናገረች ከዛም ጆሮ ጋር ደውላ አባቷን ይዞላት እንደሚሄድ ነገረችው ከዛም ጆሮም ደነገጠ ሀኪም ቤት ለምን ሲላትም፣ አባቴ መታከም ስላለበት ነው አለች። ምሳ እየበሉ ነበር። አባትየው ተጨንቀው ጆሮን በቀኑ ቤተ ክርስቲያን ይዟቸው እንዲሄር ጠየቁት። ረፍዷል እኮ ሲላቸውም፣ ልጄ በጣም ተጨንቃብኛለች። እናም እዛ ስሄር ጭንቀቱ ቢለቀኝ እሷንም መፍትሄ ብታገኝ ልጸልይላት አሉት። ሀና ምኑና ነው አለ። መንገድ ላይ ሀናን ሲጠራት፣ ሀና ብሎ ሲጠራት፣ ሀንቾ እያለም ሲጠራት አልሰማችሁም ነበር። አንቺ ሀና ብሎ ነካ ሲያረጋ ደንግጣ ከገባችበት ሀሳብ ነቃች። አንተ ምንነ ነው አስደነገሽከኝ አለችው። እንደ ሌባኮ ደነገሽ አላት። ብጠራሽ ጉንቢ ስትኝ ነው ሲላትን፣ ብዙ ጠራኝ እንዴ አለችው። መቶ ጊዜ የበጣሪ ያለ መቶ ጊዜ ስጠራኝ እኔ የለውም ማለት ነው አለችው። አይ እንደዛ እንኳ አይደለም ማውቄ ነው። ምንነሽ ነው በሀሳብ ጭልጥ ያልሽው ደግሞ እንደ ሌባ ደነገጥሽ አላት። እና ሌባንሽ እያልከኝ ነው አለች። አረ በፍጹም እንደዛ ማለት አይደለም አኑ ምንነሽ ነው አላት። ደህና ነኝ ምንኛ የሌባንሽ አልከኝ ደግሞ አሁን ምንነሽ አል እያልከኝ ነው አለችው። እሺ ተረጋጊ በቃ ሀኒ ምንነሽ ነው አላት ምንም የተፈጠረ ነገር የለም ስትለው ጥላው ሄደች አባቷ ጋር ሄደ ሀና ኤልያስ ጋር ደውላ ብር አስገብታይልኛል እንደ ብላ ጠየቀችው እሱም የምን ገንዘብ ነው ብሎ ጠየቃት ይቅርታ ይህን ያክል ገንዘብ እንደማታገኝ አውቃለሁ በቃ ስራ እየገባሁ ነው ማታ ደውላለሁ ብላ ነገረችው እሺ አላት እሷም ወደ ስራዋ ገባች ጆሮም እንግዲህ ቤተ ክርስቲያን አባቷን ይዞ ሄደ እዛም ሄደው ቀለልስ እንዳላቸው ለጆሮ ነገሩት። ምግባቸውን እየበሉ ሀና ደወለች ሐኪም ቤት ይዞላት እንደሚመጣ እዛም ዶክተሩን አናግራ ዶክተሩ ቶሎ የደረሱ ውጤቶችና ጊዜ የሚፈጁ ውጤቶች እንዳሉ ነገሯት። እሷም እሺ አለች። ሰላምን ግን እኔ ጤና ስለሆንኩኝ ይሄ ነገር እርግዝና እንዳይሆን ብላ ስትጠይቃት ሰላም ሀና ላይ ጮኸች። ግን ለማንኛውም ዶክተሩን አባቴን የማሳክምበት ዶክተር አለ፣ እሱን አናግሪው መመርመሩ አይከፋም ብላ ስልክ ልስጥሽ ብትላትን ቢያለቻት ያምሻል። እኔ ሳቀርብሽ ራሴ ላይ ወጣሽ፣ ብላ ጮኸችባት። ግን ሳትወድበድ ግዷ የዶክተሩን ስልክ እንድትልክላት ጠየቀቻት ሀናን። ሀናም ስትልክላት ሰላም በተላከላት መሰረት ሄደች። ምርመራዋ ግን ነፍሰ ጡር መሆኑን ያሳያል። ቻናሉን ሰብስክራይብ እያረጋችሁ